ሰላም ለእናንተ ይሁን፣ ውድ ቤተሰቦች፣ እንዴት ናቸው? ደህና ናቸው? ወይኔ፣ እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ ተለቋል። እንግዲህ ምናሴ ሳሎን ቁጭ ብሎ እያለ ሀና ትመጣና፣ እንዲህ ዛሬ በጣም ነቀ ያልክ ትመስላለህ ትለዋለች። ምናሴም አዎ በደንብ ተሽሎኛል ይላታለኝ። ሀናም በጣም ደስ ይላል። አሁን ምን እያየ ነው? ትለዋለች። ው ስልኩን ትኩር ብሎ ስለነበረ ነው። ከዛ ምናሴም እንግዲህ የትላንትናውን ፕሮግራም ኢትዮ ተለቆ እሱ እነሱን እያየው ነበረ ይላታለኝ። ሀናም የትኛው ፕሮግራም ነው ትለዋለች። ምናሴም እንዲህ እማየል ያሳብዳት የደረሰው ፕሮግራም ነዋ ይላታል። ሀናም ምን አይነት ፕሮግራም አይታችሁ ነው እንዲህ የተረበሻችሁ ስትለው ምናሴም አንቺ ኮ ስራዬ ስራዬ እያልሽ ነው ከወሬ እንዲህ የራቅሽው ይላታለኝ። ሀናም እንግዲህ ው የቤተሰብ ጉዳይ ስለሆነ ብዙም እንዲህ ትኩረት አልሰጠሁትም ትለዋለች። እና ቢሆንም እኮ አንቺ እኮ የቤተሰባችን አባል ነሽ ይላታለኝ። ሀናም ቢሆንም ምናሴ፣ አንዳንዴ የራሳችሁ የሆነ ሚስጥር ሊኖራችሁ ይችላል ይላታለኝ። ምናሴም ከኛ ቤት ውስጥ ከአንቺ የሚደበቅ ምንም ሚስጥር የለም። ደግሞ ነገሩ እንኳን ላንቺ ለሁሉም ግልጽ ነው ይላታል። ሀናም ምን ነበረ የተፈጠረው ስትለው፣ ምናሴም እንግዲህ የሆነ የቲቪ ፕሮግራም አለ። ጊዜ ሰጥተን ብዙ ባንከታተለውም አልፎ አልፎ እንከታተለዋለን። ትላንትና ማታ ግን ያላሰብነው ነገር ነው ያየነው። የራሳችንን ታሪክ ቲቪ ላይ አላየነው መሰለሽ ነው። እሱን ለማየት ነው እማዬና ሰላም ጠዋትን የሄዱት። ጸልይልን፣ እንዲሳካልን እያላት ነበረ። እሺ ምን ነበረ ስትልም ሀና ባዩች ትመጣለች። እንዴት ዋላችሁ? ደህና ናችሁ ወይ? ነሚላት አልመጡም ስትል ምናሴም አይ አልመጡም፣ ለ ለሰላም ስልክ ደውዬላት ነበረ፣ በኋላ ደውላለሁ ብላ ዘጋችሁት ይላታል። ከዛም ማሀናን ከዛ እንግዲህ ባዩሽ ስምሽ ማን ነበር ያልሽኝ? ስራ የለም እንዴ ስትላት፣ ሀናም ምሳ ሰርቼ አሁን ጨረስኩ። ምናሴን ላናግረው ብዬ ነው የመጣሁት። ምሳ ይፈልጋሉ እንዴ ትላቸው ስትላት፣ እንግዲህ ባዩሽም አልፈልግም፣ ይልቅ ሙቀቱ መሰለኝ ጭንቅላቴን ውጥር አድርገው ይዞኛል። ስትል፣ ሀናም ቡና ላፍላለሁት የተፈጨ ቡና አለ አሁን አፈላለሁ ስትላት፣ ጎሽ አፍልልኝ ትላት እና ሀናም ኩሽና ትሄዳለች። ከዛ እንግዲህ ሰላምና ወይዘሮ ሜላት ይመጣል አሉ እንግዲህ ወይዘሮ ሜላትም ልጅን ሳላገኛት ላድር ነው ዛሬም እያለች በጣም እየተጨነቀች ነበረ። ሰላምን በቃ እማዬ፣ ተረጋጊ አሁን ምንም ማድረግ እንችላለን እያለቻት ነበረ። ሜላትም ልጄን ሳላያት እንዴት ማደር እችላለሁ እያለቻት ነበረ። ሰላም ምን ነው እማዬ፣ አስራ ስድስት አመት ሳትያት ኑረሽ አይደለ እንዴ ተረጋጊ ስትላት፣ እንግዲህ ወይዘሮ ሜላትም ያንማ ተገድጄ ተገድጄ ነው ትላለች። ሰላምም እንግዲህ አሁንም መታገስ ግዴታ ነው እያለቻት ነበረ። ከዛ ሰላም እንግዲህ ጋዜጠኞ እኮ እሱም የወይዘሮ ሜላት በጋዜጠኛው በጣም ተናዳበታለች። ጋዜጠኛው ቆይ ማን ነው እንደዚህ አዛዥ ያደረገው እያለቻት ነበረ። ሰላም ጭራሽ ልትወቅሾው ነው ልትወቅሾው እንዳይሆን እያለቻት ነበረ። ማመስገን ነበረብሽ ስትላትም ወይዘሮ ሜላትም ለምን አልወቅሰውም ልጅን ደብቆ አላሳይሽም አለኝ ስትል እንግዲህ ሰላምም አሰራራችን ነው አለ አደለ እንደ ሰላምም እንግዲህ አሰራራችን ነው አለ ሽኮ ስትላተኝ፣ እንግዲህ ወይዘሮ ሜላትም የሰዎች ደብቆ ይዞ ነው አሰራር አንጀቴን እንዴት አንጀትቴ እንዴት እንደተንሰፈሰፈ እኔ ነኝ የማቀው እያለቻት ነበረ። ሰላምም በጤናች ነው እንዴ ማየ ጋዜጠኛውን ልታመሰግኙ ነው የሚገባ እያለቻት፣ ወይዘሮ ሚላት ላደረገልኝ ነገር ላመሰግን ላመሰግነው ስለ አይደል እንዴ በደስተ ላይ የቸለሰበት ትላታለች። ሰላምም ከዚህ በላይ አትናደጅ ማድረግ ያለበትን ነገር ካደረገ በኋላ ደግሎ ያገናኘናል ትላለች። ወይዘሮ ዘሮ ሚላትም አይመስለኝም ቆይ ምንድን ነው ማድረግ ያለብኝ? እያለቻት ነበረ። ሰላምም እንግዲህ አንቺ ተረጋጊ፣ አንቺ በደንብ መረጋጋት አለብሽ እያለቻት ነበረ። ከዛ እንግዲህ በዚህ እንዳለ የአሴር ጓደኛ ከአባን ወላው ቤት ይመጣና ከአሴር ጋር እንደ ተጣሉ ይነግራቸዋል። እንግዲህ አሴርና ተምቹ ተጣልተዋል። ከዛ እንግዲህ አባን ወላ ወይም በምን በምን ተጣላችሁ? አባ እንግዲህ በምን ተጣላችሁ? ምንም ሳታደርገው መቼም አይቀየምም እያሉት ነበረ ና ከዛ ተምቹም እንግዲህ ስሰርቅ አየኝ ና የሌለ ደበረው ይላቸዋለኝ። አባ ኖላዊም እኮ አንተስ ለምን ትሰርቃለህ? ሲሉትም እንዲመክሩኝ ሳይሆን እንዲያስታርቁኝ ነው የምፈልገው እያላቸው ነበረ። አባ ኖላዊም እንግዲህ በጓደኛ መካከል ሶስተኛ ወገን አይገባም ይሉታል። ተምቹም ላናግረው እንግዲህ የአሴር ጓደኛ ተምችም ሊያናግረው ሲሞክር እሽ እንደማይለው ጥሎት እንደሚሄድ አሴርም እንግዲህ ጥሩ ጓደኛ እንደሆነ እንግዲህ እንዲያስታርቁኝ እያላቸው ነበረ። ከዛ እንግዲህ በዚህ እንዳለ ካስታረቁኝ በኋላ እንግዲህ አልሰርቅም እያላቸው ነበረ። ሀና ለአሴር ስልክ ትደውልለት ና ከጓደኛ ጋር ለምን እንደተጣሉ ስትጠይቀው ከዛ እኔንም ተቀይመኛል ወይ ስትለው፣ እንግዲህ አሴርም አሱም ጋር ልስለስሉ አታውሪኝ ከሆነ ደወልሽው አታውሪኝ ተው ይቅር ብኝ ከአንቺ ጋር ምኮ ቅድመ ወራነ ትለዋለች። ሀናም እንግዲህ እኔ ማንም እንዲቀየመኝ አልፈልግም አንተ ኮ ጥሩ ወንድሜ ነህ ስትለው እንግዲህ ስልኩን ይዘጋባታል። አናም እንግዲህ ስልኩን ከዘጋባት በኋላ እንዴ ምን ሆኖ ነው ልጅ ምን አድርጌ ነው ተቀይሞ ነው እንዴ እያለች በጣም እያሰበች ነበረ። እንግዲህ ይህ በዚህ እንዳለ ወይዘሮ የሚላት ክፍሏ ትሄድና የልጇን የሀሴትን ፎቶ እያየች እያለ ባዩት መጣና፣ ምን ተፈጥሮ ነው ምንም ያስከፋ ነገር ተገኘ? ትላታለች። እንግዲህ፣ ወይዘሮ ሚላትም ጋዜጠኛው ምን እንዳለ የነገርኩሽ አይደለ እንዴ ስትላት፣ ባዩሽም ታዲያ እሱ ምንድን ነው የሚያስከፈው? እንደ እንደነገራችሁኝ ከሆነ እሱም እንደዚህ አላለም ትላታለች። ሜላትም እንግዲህ ነገሩ ነገሩ ሲያሽመነመነ ነው እንጂ ልጅሽን አናገናኝሽም ነው ያለኝ እያለቻት ነበረ። ባዩሽም ባክሽን ይህን ለቅሶሽን ተይ ስትላተኝ፣ ወይዘሮ ሜላትም ምኑን ተውኩት ዛሬም ልጅን ሳላያት ላድር ነው እኮ ባዩሽ እያለቻት ነበረ። ባዩሽም ሀዘን ጥሩ አይደለም ብዬ ስንት ጊዜ ነው የነገርኩሽ ሌላ ሐዘን ነው የሚጠራው። ትላንትና እንደዚያ ስለሆንሽ ነው ዛሬ ይሄ ነገር የተፈጠረው እያለቻት ነበረ። ወይዘሮ ሜላትም እኔ ያላዘንኩ ማን ይዘን? የኔን ህመም ሊሰማችሁ አልቻለም። ምን ሆናችሁ ነው? ቢሰማችሁማ እንደዚህ እንደዚህ አትሉኝም ነበር እያለቻት ነበረ። ባዩሽም፣ ሳይሰማን ቀርቶ ይመስልሻል? ምን ነው አብሬሽ እንዳለቅስ ነው የፈለግሽው? አንቺም እኛም እኩል ከዚህ ቤት ካለቀስንኮ አዲስ ሬሳ የወጣበት ቤት ነው የምናስመስለው እያለቻት ነበረ። ታገሺ። ነገ ደውሎ እውነቱን ይነግርሻል፣ ሀሴትንም ታገኛታለሽ። የዛሬን ታገሺ እያለቻት ነበረ። ወይዘሮ ሜላትም ነገስ እንደማያገናኘኝ በምን እርግጠኛ ሆናለሁ? እያለቻት ነበረ ከዛ እንግዲህ ይህ በዚህ እንዳለ ሰላም ምናሴ ክፍል ትሄድና መምጣታችሁን፣ መምጣታችንን እያወቅህ ለምንድን ነው ሳሎን ያልመጣኸው? ስትለው ምናሴም ይሀስ የስላልመጣች እንግዲህ ማየ ስታለቅ ስማየ ስለማልፈልግ ነው ትለዋለች። ሰላምም እሱ ውስጥ ትክክል ነህ እማዬ፣ ለማልቀስ ትንሽ ነገር ነው የሚበቃት ትለዋለች። ከዛ ም እንግዲህ ጋዜጠኛው ምናለ ሲል መጀመሪያ እኔ ወደ እናንተ ቤት መጥቼ የእናንተን የአኗኗር ሁኔታና ለእሷ ያላችሁን አመለካከት በደንብ ማየት እፈልጋለሁ አለ አሰራራችን ሰላምም እንግዲህ ያሰራራችን እንደዛ ነው አለ ትለዋለች። ምናሲም ይህ ለሀሴት ምን ያደርግላታል፣ ምን ይጠቅማታል ብሎ ከዛ ግን ለነገሩ ትክክል ነው የታሪክ መመሳሰል ሊኖር ይችላል። እሷም ቤተሰቦችን አገኘው ብላ ቤተሰቦቹ ካልሆን ምናልባት እንግዲህ የታሪክ መመሳሰል ሊኖር ይችላል፣ ይሄ ጥሩ ነው ሲል ሰላምም፣ አዎ እማዬ ግን እንደዛ አይደለም ያሰበችው ልጅ እንደበቀብኝ የሆነ ነገር ቢያደርጋትስ ብላ ነው ያለችው፣ እያለችው ነበረ። ከዛ እንግዲህ በዚህ እንዳለ እንግዲህ አሴርም ስራ ጀምሮ ተፍ ተፍ እያለ ነው። ከዛ አሴር ምግብ ገዝቶ እንግዲህ ወደ አባ ነው ላይ ወቤ ሲመጣ ተንቹ ቁጭ ብሎ ሲያገኝ ይዞት የመጣው ምግብ ጥሎ፣ እንዴት ዋላችሁ ብሎ አባኖላዊ እንኳን ሲያናግሩት ፍቃደኛ አልነበረም። ብር ብሎ ነበረ ወጥቶ ሄደ። አባኖላዊ በዚህ በጣም ማዝነዋለኝ። ካና ጋርም ምቅርብ እየበሉ ያለ እንዲው ያሲር ምቅን ይሆን ሲል አናም አን ነው ስትል አሴር ነዋሲል እንዲ እሱ ደግሞ ለሆዱ ያንሳል ብለነው ስትለው፣ አይ በጤና ነው አይመስለኝም። ከጓደኛው ጋር በጣም ተጣልተዋል። ከዚህ እኮ መጥቶ እሱን ሲያየው ይህም ብድግ አለ፣ እሱም ያመጣውን ጥሎት ወደነው ወጥቶ የሄደ እያላት ነበረ። ይህ በዚህ እንዳለ እንግዲህ ጋዜጠኛው በቀጠራቸው መሰረት ወደ ነወይ ዘሮ ሚላት ቤት መጥቶ ያለውን መረጃ ሁሉ እንግዲህ አይቶ እሷን ደግሞ እንግዲህ ነገ አገናኛችኋለሁ ብሏቸው ነበረ። ይሄ ሄደው እንግዲህ አሁን የመጣችው ልጅ አሴት የተባለችው የወይዘሮ ባዩሽ ያመጣችው ነው ወይስ እውነተኛ ልጃቸው ናት የሚለው በቀጣይ እናየዋለን። እንግዲህ ባዩ ሽም ቆይ እስኪ ብትባል አይ መሄድ አለብኝ ግዴታ መሄድ አለብኝ ብላት ነበረ። ተሰናብታት ትሄደች። በቀጣይ እንግዲህ ወይዘሮ ሜላት ልጇን ታገኛታለች ወይስ ጋዜጠኛ ያገናኛት የሚለውን እናያለን።